የተቸገረበት ሜዳ ደጋፊውን ገሸሽ አድርጎ ራሱ እንደሚፈልገው እና ሊቨርፑል እና ማንቸስተር ሲቲ ጋር እንዳደረገው ሆኖ መጫወት ያዋጣል። ዛሬ ሚኬል አርቴታ ምን ዓይነት ቅርጽ ይዞ ሊመጣ ይችላል? አንዳንድ የምንወያይባቸው ሀሳቦች ጨዋታው ላይ ናፕ ስለወጣ ጥቂትም ተጽዕኖ ሊፈጥሩት ይችሉ ይሆናል። የፖርት ቫሊ ጨዋታ እዚህኛው ጨዋታ ላይ ብዙ መልክ ነበረው እና ለአድማጮች አንድ የምገልጸው ነገር እኔ ታክቲካል በጣም ውስስ ስለሚያደርገ ሊሆን ይችላል፣ ግን ቲም ሴሌክሽኖች የምትጫወትባት መንገድ ብዙ አይቀይሩትም ለእኔ ማለት ነው ሜሪኖ እና ኢዜን መጠቀም በአጫዋወቱ በኩል ውስጥ ለአሰልጣኞች ሲስተም ውስጥ ብዙ ለውጥ አይፈጥሩም። ምክንያቱም ሜይን ኮርስ የሆነውን የጨዋታ መንገድ አሰልጣኞች መንካት ስለማይፈልጉ ማለት ነው። ኢንዲቪዥዋሎች በጨዋታ ውስጥ ስለሚፈጥሩት ተጽዕኖ በደንብ ማመን ሰው ነኝ፣ ኢንዲቪዥዋሎች ማለት ነው። ግን አንድ በጣም ቢግ ነገር ላንሳ፣ ለምሳሌ በሲቲ ጨዋታ አርሰናል ኳስ ቁጥጥር ድርሻ ነበረው በሊቨርፑል ጨዋታ የኳስ ቁጥር ድርሻ ነበረው። የጎልም ኮሮች በጣም አነስተኛ ናቸው እና በጣም ፋንሲ የሚባለው ወይም አድቫንቸርስ የሚባለውን የቲም ሴሌክሽን በፖርት ቫሉ ጨዋታ የካራ ዋካፕ የሶስተኛ ዙር ጨዋታ ተጠቅሟል እና 80 ፐርሰንት የኳስ ቁጥር በልጦ ተጫውቷል። አስር ሙከራ ብቻ ነው ያደረገ። አይ ቲንክ አስራ አንድ ካልተሳሳቱ አስራ አንድ ሙከራ ብቻ ማለት እያንዳንዷ ኳሶች ሪስክ ለስ እንዲሆኑ ተፈልገው ነበር። አርሰናል ሁለት ለዜሮ እየመራ ነው። ያን ሪስክ ፓስ ያደርግ የነበረው ዊሊያም ሳሊባ ና ገብርኤል ማጋሊሽ ወደ ዘጠና ከፍ ያ ዘጠና ዘጠና አይ ቲንክ ካልተሳሳቱ በድምር ቡድኑ ራሱ ሰባት መቶ ምናምን ኳስ የተቀባበለበት ነበር እና እያንዳንዱ ኳሶችን ብትመለከቱ የሳሊባ የሳሊባ ና የሞስኬራ ሚን ማጋርሻ የሞስኬራ ኳች ብትመለከቱ እያንዳንዱ ኳሳቸው ሪስክለስ ነበር፣ እያንዳንዳቸው ማለት ነው። ከዛ ደግሞ የክርስቲያን ኖርጋርድ በዛ ጨዋታ ላይ የተሰለፉ ተጫዋች በጨዋታ ውስጥ ሁለት ፎርዋርድ ፓስ ብቻ ነው ያደረገ እና ፖርቲቫሊ በጣም አግሬሲቭ ስለነበረ አይደለም ያን የተደረገ ማለት ነው። ያን ነገር ሚካሬታ አሁን እኔ ክረምት እዚህ ብዙ አውርተናል ከነሙሌ ጋር አርሰናል በጣም እንትን ይሆናል ብዬ ጠብቄ ነበር ዳይሬክት በጣም ቀጥተኛ ቡድን ይሆናል ብዬ ጠብቄ ነበር እና ደጋግሜ ነበር ደግሞ እሱ የሚያነሳት ምክንያቱም ድሪብለር ተጫዋቾችን በብዙ አስፈረም የፕሪሚየር ጎል ከፍተኛ ድሪብለር ነው ቪክቶር ኬሬሽ ወይም ደግሞ በጣም ብዙ ነጻነት እና ብዙ ቶሎ ቶሎ የተከላከለ ማለፍ የሚሞክረውን ኖኒ ማዱኬን አስፈረመ። ኢዚም የፕሪሚየር ሊጉ ድሪብለር ተጫዋች ነው። እንደዚህ ድሪብለር ተጫዋች በጣም በዙ ደግሞ በጣም ፎርዋርድ ፓስ የሚያበዘው ደግሞ አርሰናል ከመጣ በኋላ የተመለከት ነው የምንገኘው ዙቢሜንዲን አስፈረመ እና አርሰናል ዘንድሮ በጣም ዳይሬክት ሊሆን ነው ብለን አስ